ሻሎም ሻሎም፣ በመላው ዓለም ያላችሁ የዩቱብ ቤተሰቦች እንዲሁም የቲክቶክ ቤተሰቦች የእግዚአብሔር ጸጋ ሰላም በያላችሁበት ይብዛላችሁ። የእግዚአብሔር መንፈስ ከመንፈሳችሁ ጋር ይሁን። ተባረኩልኝ። ዛሬም ደግሞ ደግሜ የእግዚአብሔርን ቃል እናገርባችኋለሁ። በዚህ ቃል እባርካችኋለሁ። ይሄ ቃል ኃይል አለው። የእግዚአብሔር ቃል ኃይል አለው። እግዚአብሔር ከቃሉ ጀርባ ይተጋል። ወንድሞቼና እህቶቼ መቶ አለቃው ምን እንዳለ ታውቃላችኋል? ስለ ልጁ ጌታ ሆይ ቃል ብቻ ላክ ብላቴና ይፈወሳል ነው ያለው። እምነት ያስፈልጋል። ስለዚህ እግዚአብሔር ሰማይ ምድርን ሀሌሉያ ያጸናው በቃሉ ነው። የፈጠረውን ሁሉ የፈጠረው ወንድሞች እናቶች በቃሉ ነው። ስለዚህ ምድር ትውን ስል ሆነ፣ ቀን ይሁን ስል ቀን ሆነ፣ ጨለማ ይሁን ስል ጨለማ ሆነ። ሁሉ ነገር በዘፍጥረት ምዕራፍ አንድ ላይ ሀሌሉያ እኛን እስከሚፈጥር ድረስ ሁሉ በቃሉ ነው የፈጠረው። ስለዚህ የእግዚአብሔር ቃል ፈጣሪ ነው። የእግዚአብሔር ቃል አዳኝ ነው። የእግዚአብሔር ቃል ፈዋሽ ነው። ስለዚህ ወንድሞቼና እህቶቼ ይህ የመቶ አለቃ እንኳን እንደኛ ዳግም የተወለደ አይደለም። የሚገርመው ነገር ከክርስቶስ ኢየሱስ አፍ ቃል ሲወጣ ልጁ እንደሚድን ኃይል እንዳለው ስልጣን እንዳለው ያውቅ ነበርና አንተም መምጣት አይገባህም፣ ጌታ ሆይ፣ ቃል ብቻ ላክ፣ ብላቴና ይፈወሳል አለ። ጌታ ስሙ ይባረክ። ስለዚህ ወንድሞቼና እህቶቼ የእግዚአብሔር ቃል ኃይል አለው። ስለዚህ ይሄንን ቃል በእኔ ምና በእናንተ ላይ እናገራለሁኝ በኢየሱስም ብናምን እንደ ቃሉ ይሆንልናል። አሜን። ሀሌሉያ። ጌታ ስሙ ይባረክ። በማቴዎስ ወንጌል ምዕራፍ ስድስት ላይ ጌታችን ኢየሱስ ክርስቶስ ለደቀ መዛሙርቶቹ ጸሎትን አስተምሮ ነበረው። ሁላችንም እናውቀዋለን። ጌታ ስሙ ይባረክ። እና ዛሬም እዚህ ማቴዎስ ወንጌል ምዕራፍ ስድስት ላይ ቁጥር 13 ላይ ምን ይላል መሰላችሁ? ኢየሱስ ክርስቶስ የጌቶች ጌታ ነው። ከክፉም አድነን እንጂ ወደ ፈተና አታግባን የሚል ቃል አለ። አሜን፣ ክብር ለእግዚአብሔር ይሁን። ዛሬም ይህን ቃል እናገራለሁ። እግዚአብሔር ከክፉ ነገር ሁሉ ያድናችሁ፣ ልጆቻችሁን፣ እናንተን፣ ሥራችሁን፣ መውጣት መግባታችሁን በዚህ እሑድም ቀን በኢየሱስ ክርስቶስ ስምና ስልጣን ከክፉ ነገር ያድናችሁ። የእናንተ የሆነ ነገር ሁሉ ከክፉ ነገር ይዳን። ሐሌሉያ፣ ክብርም፣ ሐሌሉያ፣ ኃይልም፣ ሐሌሉያ ለእግዚአብሔር ይሁን። ጌታ ስሙ ይባረክ። ኢየሱስ ክርስቶስ የጌቶች ጌታ ነው። አሌሉያ! እግዚአብሔር አብ አባቴና መድኃኒቴ ሆይ፣ ዛሬም ከክፉ ነገር ሁሉ ስለምታድነን